ሰላም የቻናል ቤተሰቦች ጤና ይስጥልኝ። ዛሬ የምንነጋገረው ስለ ከፍተኛ የደም ግፊት ወይም ሃይፐርቴንሽን ይሆናል። በዓለማችን ላይ ከአንድ ቢሊዮን በላይ የሕብረተሰብ ክፍል በከፍተኛ የደም ግፊት ወይም ሃይፐርቴንሽን ተጠቅቶ ይገኛል ማለት ነው። የደም ግፊት ወይም ደግሞ ሃይፐርቴንሽን ማለት እንግዲህ ልባችን የሚረጨው የደም መጠንና ደምን የሚያዘዋውት ቧንቧዎቻችን አልመጣጠን ሲሉ የሚከሰት በሽታ ነው። ይህም ማለት ልብ የምትረጫው የደም መጠን ሲበዛ ያ ማለት ለቧንቧዎቹ ለመተላለፍ ምቹ አልሆን ሲል ወይም ደግሞ የደም ቧንቧዎቻችን በአንድም በሌላ ምክንያት ጠበው ከልብ የሚረጨውን ደም በስርዓት ማስተላለፍ አልችሉ ሲሉ የሚከሰት በሽታ ነው ማለት ነው። የደም ግፊት እንግዲህ ይህ ነው የሚባል ምክንያት ላያሳይ ይችላል። በዚህም የተነሳ ሳይለንት ኪለር ወይም ድምፅን አጥፍቶ የሚገድል ምክንያት ሳያሳይ የሚገድል ምልክት ሳያሳይ የሚገድል በሽታ ብለን ልንጠረው እንችላለን ማለት ነው። ስለዚህ አንድ ሰው የደም ግፊት አለብኝ የለብኝም የሚለውን ማወቅ የሚችለው በምርመራ ብቻ ነው ማለት ነው። በምርመራ ብቻ ነው። በሚሊሜትር ሜርኩሪ ተለክቶ የደም መጠናችን ሲጨምር ግፊት አለ እንላለን ማለት ነው። ይህም ሁለት አይነት ልኬት አለ፣ የላይኛው ወይም ሲስቶሊክ የምንለው እና የታችኛው ወይም ዲያስቶሊክ የምንለው ማለት ነው። ሲስቶሊክ ማለት ልብ ደምን ሲረጭ የሚያሰማው ድምፅ ማለት ነው። ዲያስቶሊክ ማለት ደግሞ ልብ ደም ሲመለስ የሚሰማ ድምፅ ነው። በዚህም አማካኝነት ሲስቶሊኩ ወይም ደግሞ የላይኛው የግፊት መጠን ከ90 እስከ 119 ሚሊ ሜትር ሜርኩሪ ሲሆን የታችኛው ደግሞ ወይም ዳያስቶሊኩ ከ60 እስከ 79 ሚሊ ሜትር ሜርኩሪ ሲሆን የደም ግፊት ኖርማል ነው፣ ግፊት የለብንም ማለት እንችላለን ማለት ነው። ይህ ካልሆነ በስተቀር ግን ሰው ዝም ብሎ ደም ግፊት አለበት የለበትም ብሎ መግለጽ አይቻልም ማለት ነው። ምክንያቶቹ ምንም ናቸው ያለ እንደሆነ የደም ግፊት በተለያዩ ምክንያት ሊጨምር ይችላል። ብዙ ጊዜ አንድ ይህን የምንለው ወጥ የሆነ ምክንያት የለውም፣ ይልቆንስ በእለት ክለት ኖሮቻችን በሚገጥሙን ሞዲፋይ ልናደርጋቸው በምንችል እና በማንችል ፋክተሮች ኮምቢኔሽን የሚመጣ ነው ማለት ነው። በዚህም የተነሳ ደም ግፊትን ሊያመጡ የሚችሉ ምክንያቶች በሶስት እንከፍላቸዋለን። የመጀመሪያው ሞዲፋይ ሊደረጉ የሚችሉ ልንከላከላቸው፣ ልናስተካከላቸው፣ ልናርማቸው የሚችሉ የአኗኗር ዘዬዎች ሆነው ነገር ግን እነሱን ባለማድረጋችን የሚመጣ ነው ማለት ነው። ከዚህም ውስጥ ከፍተኛ የሆነ የጨው መጠን፣ ከፍተኛ የሆነ የስብ ክምችት ያለበት ምግብ መመገብ፣ ሬጉላር የሆነ እንቅስቃሴ አለማድረግ፣ በርከት ያለ አልኮል ብዙ አልኮል መውሰድ፣ ሲጋራ ማጨስ፣ እነዚህ በህይወታችን ማስተካከል መቀየር የምንችላቸው ምክንያቶች ናቸው ማለት ነው ሁለተኛው ደግሞ ነን ሞዲፋይብል የሆኑ ሪስክ ፋክተሮች ያ ማለት እኛ ስላልን ብቻ ልንቀይራቸው ልናስተካከላቸው አጀስት ልናደርጋቸው የማንችላቸው ግን ግፊት የሚያመጡ ናቸው ማለት ነው የመጀመሪያው ኦልደር ኤጅ ነው እድሜ እየጨመረ በሄደ ቁጥር ለግፊት የመያዝ ቴንደንሲያችን ይጨምራል ማለት ነው እንግዲህ ማንኛውም ሰው እድሜው 35 ዓመትና ከዛ በላይ ከሆነ ለደም ግፊት ሊጠቃ ይችላል እስከ 64 ዓመት ደግሞ አብዛኛውን ጊዜ ሴቶች አይጠቁም፣ ወይም ደግሞ የመጠቃት እድላቸው ዝቅተኛ ነው። ወንዶች በብዛት ይጠቃሉ ማለት ነው እስከ 64 ዓመት ባለው የእድሜ ክልል ውስጥ። 65 ዓመት እና ከዛ በላይ ባለው የእድሜ ክልል ውስጥ ደግሞ ይሄ ቁጥር ይገለበጣል ማለት ሴቶች ከወንዶች በላይ የመጠቃት እድል ይገጥማቸዋል ማለት ነው። ሌላኛው ፋሚሊያል ሂስትሪ ነው፣ ወይም ደግሞ የቤተሰብ ታሪክ ከዚህ በፊት የደም ግፊት የነበረበት ቤተሰብ ያለው ሰው ከዝርያ ከሌለው ሰው ይልቅ የመጠቃት እድሉ ይጨምራል ማለት ነው። እዛ ውጭ ክብደት መጨመር ነው። ኦቨሲቲ የምንለው ክብደት እየጨመረ የፋት ክምችት የስብ ክምችት እየጨመረ በሄደ ቁጥር የደም ቧንቧዎቻችን መጥበብ ስለሚጀምሩ በግፊት የመያዝ እድላችን ይሰፋል ማለት ነው። ሶስተኛው ምክንያት ደግሞ አንደርላይንግ ሄልዝ ኮንዲሽንስ ወይም ደግሞ ሌላ የጤና ችግር ያለበት ሰው ማለት ነው። የኩላሊት ሕመም ሊሆን ይችላል። የስኳር ታማሚዎች ሊሆን ይችላሉ። እነዚህ እነዚህ ሰዎች ከሌሎች ከጤነኞች ሰዎች ይልቅ በደም ግፊት የመያዝ እድላቸው ሰፋ ያለ ነው ማለት ነው። ከዛ ውጭ ዛሬ ልነግራቸው የሚፈልገው ነገር ቢኖር ምንድን ነው ዋርኒንግ ሳይኖቹ ምንድን ናቸው፣ ወይም የደም ግፊት አለብኝ ብሎ የሚያስብ ሰው ሐኪሙን ማማከር ያለበት መቼ ነው የሚሉትን ነግራቸዋለሁ። እነዚህ አደገኛ ሳይኖች የሚመጡት የደም ግፊታችን ሲስቶሊኩ 180 እና ከዚያ በላይ ዲያስቶሊኩ 120 እና ከዚያ በላይ ሲሆን የሚመጣ ነው። ወይም ደግሞ 180 በ120 እና ከዚያ በላይ ሚሊ ሜትር ሜርኩር ሲሆን የሚመጡ ናቸው። ከፍተኛ የሆነ የራስ መታት፣ በተለይ በተለይ ጋንጂን ያዘኝ አይነት ስሜት፣ የደረት ውጋት፣ ድብርትና ጭንቀት፣ ለመተንፈስ መጨናነቅ፣ ማቅለሽለሽ፣ ትውኪያ፣ አይንን መሸፈን ሲነሱ አዙሮ መጣል፣ አንደኛውን ሰው ሲያዩት ሁለት መምሰል፣ ብዥ ብዥ ማለት እንደዚህ አይነት ነገሮች ካሉ ማንኛውም ሰው ሐኪሙን ማማከር ይጠበቅበታል ብዬ ነግራቸዋለው። ከዛ ውጭ በምን እንከላከሉ? በምን እንከላከሉ? እንግዲህ ግፊት ቅድም ያልነገርኳችሁ ነገር ቢኖር ሁለት አይነት ግፊት ነው ያለው ፕራይመሪ ሃይፐርቴንሽን እና ሰከንዳሪ ሃይፐርቴንሽን የሚባል ወይም ደግሞ የመጀመሪያ ደረጃ ግፊት እና ሁለተኛ ደረጃ ግፊት የሚባል አንደኛው ደረጃ ግፊት ወይም ደግሞ ፕራይሜሪ ሃይፐርቴንሽን የሚባለው ግፊቱን ያመጣውን ምክንያት የማናውቀው ማለት ነው። በምን እንደመጣ አይታወቅም። ሌሎች ኦርጋኖች፣ ሌሎች አካሎቻችን ንጹህ ናቸው፣ ግፊቱ ግን አለ። ይህ አይነት ፕራይሜሪ ሃይፐርቴንሽን እንለዋለን ማለት ነው። ሁለተኛው ሴኮንዳሪ ሃይፐርቴንሽን ካርዲዮ ቫስኩላር ሪስክ የሆኑ ወየልብ ችግር ያለበት ሰው ወየኩላሊት ችግር ያለበት ሰው ወይ ስኳር ያለበት ሰው ሌላ ሌላ አንደርላይንግ ኮዝ ያለበት ሰው የሚመጣ ከሆነ ሴከንዳሪ የሆነ ሃይፐርቴንሽን ነው ማለት ነው። ስለዚህ ፕራይማሪ ሃይፐርቴንሽኑን ራሳችን አሬንጅ ማድረግ አመጋገባችን፣ ማስተካከል እንቅስቃሴያችን ማስተካከል ሲያክመው፣ ሴኮንዳሪ ሃይፐርቴንሽኑን ግን ሃይፐርቴንሽኑን ከፍተኛ የሆነውን የደም ግፊት ያመጣውን በሽታ በማከም እናስተካክለዋለን ማለት ነው። እዛውጪ ፕሪቬንሽኑን ምንድን ነው ስንል መከላከዩ ምንድ ነው? የመጀመሪያው ወክ ማድረግ። ብዙዎቻችን እንደ ቁም ነው የምንቆጥረው፣ እንቅስቃሴ ከበሽታ የሚከላከል አይመስልም። ግን ሬጉላር የሆነ ኤሮቢክ እንቅስቃሴ ያስፈልገናል። ወክ ማድረግ፣ ጠዋት፣ ቀን፣ ማታ፣ ሳይክል ማሽከርከር፣ የውሃ ዋና፣ ዳንሲንግ፣ እነዚህ እነዚህ ፕሪቬንት ያደርጉናል። ሌላው ሄልዚ ዳይት ነው፣ ጤናማ የሆነ ምግብ መመገብ፣ ጨው ያልበዛበት፣ ስብ ያልበዛበት ምግብ መውሰድ። ከዛ ውጭ አልኮል የምንጠቀም ከሆነ የአልኮል አጠቃቀማችን መቀነስ ያስፈልገናል ማለት ነው። የዛሬው እርሳችን ይመስል ነበር። አመሰግናለሁ። እወዳቸዋለሁ።